ዘይን ሸሪሃ ካርድ የሚቆርጥባችሁ እንግዲህ እስካሁን የተለያየ የተለያዩ ቪዲዮዎችን ሰርቻለሁኝ እንዴት መዝጋት እንዳለባችሁ እስካሁን እየሰራሁና እያሳየኋችሁ ከርም ያለሁኝ። ዛሬ የማሳያችሁ ግን የመጨረሻ ካሁን በኋላ እንዳይቆርጥባችሁ ምን ማድረግ እንዳለባችሁ ነው የማሳያችሁ። ይህንን ቪዲዮ ላይክ እያደረጋችሁ ዘይን ሸሪሃ ላላችሁ ጓደኞቻችሁ ሸር አድርጉላቸው። እናንተም ዘይን ሸሪሃ ካላችሁ እና ዘይን ሸሪሃ ሲቆርጥባችሁ መጠታችሁ የት ቦታ ላይ አይታችሁ መዝጋት እንዳለባችሁ ሙሉ በሙሉ አሳያችኋለሁ ማለት ነው። እንግዲህ ይህን ቪዲዮ ሸከፍ አድርጌ የዘይን ሸሪሃ ካርድ የሚቆርጥባችሁ እያልኩኝ የተለያየ ቪዲዮ ብዙ ሰርች አለሁኝ። ከኔ ቻናል ማዕታችሁ ፕሮፋይል እንደተጫናችሁት በቀይ ያከበብኩበት እዚህ ጋር የተለያዩ ጽሑፎች አሉ። ከነዚህ ውስጥ እናንተ ወደዚህ ወደ ጎን ታሸራቱና በቀይ ያከበብኩባት አናላይትስ የምትላለች ይችን አንድ ጊዜ ማታ ስታደረጉትኝ እዚጋ እዚህ ጋር ዘይን ሸሪሃ የሚል ስድስት ቪዲዮ አሰሪያለሁ ማለት ነው። እዚህ ጋር ይታያቸዋል እዚህ ውስጥ መታ ስታደርጉ እንግዲህ ስለ ዘይን ሸሪሃ የተለያዩ መዝጊያ ኮዶችን እዚህ አስቀምጫለሁ ማለት ነው። ቋንቋም ለመቀየር ከፈለጋችሁ ከዚህ ውስጥ አንድ ቪዲዮ ጨምሬአለሁኝ። ሌላው ዘይን ሸሪሃ ለሚቆርጥባችሁ ሙሉ በሙሉ እንዴት መዝጋት እንዳለባችሁ ከዚህ እንግዲህ እያንዳንዱ ኮዳቸው ይለያያል ማለት ነው። ምክንያቱም የእኔ የአስር ብር ከሆነ የሚበላኝ የእናንተ ደግሞ ወይ የ30 ብር ወይ የ50 ብር ወይ 20 ብር ወይ የ10 ብር ወይ የ5 ብር ይሆናል። ያነ መዝገብ ደግሞ የሁሉም አንድ አይደለም ማለት ነው። ስለዚህ መጀመሪያ ማወቅ ያለባችሁ ምንድነው እዚህ ጋር ያሳየኋቸውን ቪዲዮ አይታችሁ እናንተ በምን ምክንያት እንደሚቆርጥባችሁ ማወቅ አለባችሁ። ዘይነ ሸሪሃ ዝም ብሎ አይወስድም፣ ዝም ብሎ አይወስድም። ለምሳሌ መጃን ስትመጅኑ ነው፣ መጃን ስትመጅኑ ነው ወይም ከበፊት ወይም ከበፊት እሽተራክ ካለው ውስጥ አመርሸሪያ አስቸጋሪ ነው። በመን እንደተሻረከ አታውቁትም። ነገር ግን እናንተ ከገዛችሁት በኋላ ከሆነ ግን የሚቆርጥባችሁ ለምሳሌ የአስር ብር መጃን ስትመጅኑ አዝሮ ሜሴጅ ይልክላችኋል። መዝጊያውን ማለት ነው አዝሮ ይልክላችኋል። የዚያን ጊዜ መዝጊያውን ማየት አለባችሁ ማስቀመጥ አለባችሁ እንዳይጠፋባችሁ ማለት ነው። ሁለተኛ እንደገና ደግሞ አልዘጋም ብሎ በዚያን ቢካላችሁ ከዚህ የተለያዩ መዝጊያዎችን አሳይቻለሁ አፕሊኬሽኑም ከፍታችሁ እንደገና ደግሞ እንዴት ማቆም እንዳለባችሁ ሁለት ብር ሶስት ብር የሚቆርጥባችሁንም እያንዳንዱ አሳይቻለሁ። ነገር ግን ይህንን ሁሉንም አድርጋችሁ እምቢ ካላችሁ በምንድን ነው መዝጋት ያለባችሁ? ከሸሪካው ላይ ትደውላላችሁ፣ 959 ላይ ትደውላላችሁ ከሸሪካው ላይ። ከዛ ኮምፒውተር ሲያናግር እናንተ አንዳንዳንድ አንድ ቱና ሶስት ጊዜ ተጫኑና ዝምቷ ትሉታላችሁ። ከዛ ሸሪካው ውስጥ እነሱ ያናግሯቸዋል። የዚያን ጊዜ ዘይን ሸሪያ ካርድ የበላኝ፣ የቆረጠብኝ ብር እየወሰደብኝ ነው እባካችሁ ዝጉል ትላላችሁ። ከዚያ እነሱ ሙሉ በሙሉ ካንስል ያደርጉላችኋል ማለት ነው። እና ይሄ ነው ቪዲዮ ላይክ እያደረጋችሁ ዘይን ሸርያ ላላቸው ለሁሉም ሰው ሸር አድርጉላቸው። መልካምነት ለራስ ነው። ምንም አይከፈልበትም። መልካም